የፕሬዚደንት ዶናልድ ትራምፕ ዓለም አካ ላይ የታሪፍ እርምጃን ተከትለው የዓለም አክሲዮን ገበያዎች ዋጋ ኩኛሽ ቆልቁሏል። ዛሬ የጀመረው አዲሱ ሳምንትም ተጨማሪ ትሪሊዮን ዶላሮች በኪሳራ ሊታጥቡ የሚችሉበትና አጠቃላይ የኢኮኖሚ እንቅስቃሴውም ድቀት ውስጥ ሊገባ የሚችልበት ሁኔታ እንዳይፈጥር ተሰግቷል። ፕሬዚደንት ዶናልድ ትራምፕ ታሪፍ አሜሪካንን ታላቅ ያደርጋቷል የሚለው ንድፈ ሐሳባቸውን ተጨባጭነት ሞክረው ለማረጋገጥ ሲሉም ገና የባሰና የከፋ አደጋ ለማድረግ ተዘጋጅተዋል ይላሉ ተንታኞች። ፕሬዚደንቱ የከፈቱት የታሪፍ ፍልሚያ የጫረው የገበያ ጦርነት ዎል ስትሪትን ጨምሮ የዓለም አክሲዮን ገበያዎችን ትሪሊየን ዶላሮች በቅጽበት ማሳጣቱን በቀጠለበት ወቅት እሳቸው የሳምንቱ የረፍት ቀናቸውን በገዛ ሜዳቸው ጎልፍ በመጫወት አሳልፈዋል። ከረፍታቸው መልስ እሁድ ምሽት በሰጡት መግለጫ በጉዳዩ ላይ የዓለም መሪዎችን ላወያያቸውና አዲስ የገበያ ስምምነት ለመድረስ ዝግጁ ነኝ ብለዋል። እስካሁን ድረስ ከ50 በላይ ሀገራት በጉዳዩ ላይ ከዋይት ሀውስ ጋር ለመደራደር መጠየቃቸውም ተዘግበዋል። ፕሬዚደንቱ ከፍሎሪዳ የረፍት ቆይታቸው በኋላ በኤርፎርስ ዋን ወደ ዋይት ሀውስ እየተመለሱ ባሉበት የበረራ ሰዓት የቶኪዮ የአክሲዮን ገበያ ሲከፈት ዋጋው ክፉኛ ነቅዞ ተገኝቷል። ዋልስትሪትም ዛሬ ሰኞ ይህ እውጣ እንደሚጠብቀው ታምኗል። የምዕራባውያኑ አክሲዮን ገበያ ማለት መዋለ ነዋይ አፍሳሾች ወይም ግለሰቦች አንድ ወይም ብዙ ኩባንያዎች ያቀረቡትን አክሲዮን በመግዛት ትርፋማ መሆን ሲጀምር ከገዙበት ዋጋ በላይ በውድ በመሸጥ የማትረፊያ መንገድ ነው። በታሪፉ ምክንያት አክሲዮኖቻቸው ለገበያ የቀረበው ኩባንያዎች እንቅስቃሴ ችግር ላይ በመውደቅ ጥያቄ ውስጥ ሲገባ የኩባንያዎቹ ወይም የድርጅቶቹ የፋብሪካዎቹ አስፈላጊነትና የገበያ ዋጋ ይወድቃል። የገዙትም አክሲዮን ዋጋ እጆ ላይ ስለሚያሽቆለቁል ካስረው ይሸጡታል። የኪሳራው ድምር ነው ትሪሊየን ዶላሮች የደረሰው። ከዚህ ቀጥሎ ገበያ ውስጥ ምን ይሆናል? ሲሉ ጠየቁ ዶናልድ ትራምፕ ኤርፎርስ ዋን አውሮፕላናቸው ውስጥ ለተከተሏቸው ጋዜጠኞች። ከፍሎሪዳ ወደ ዋይትሃውስ እየመጡ ነው። ገበያ ውስጥ ቀጥሎ ምን ይሆናል ልነግራቸው አልችልም። ነገር ግን ሀገራችን ጥንካሬዋ መጨመሩንና በመጨረሻ ከማንም የተለየች ብርቅና ጠንካራ ሀገር እንደምትሆን ልነግራችሁ እችላለሁ ብለዋል። የትራምፕ ባለሥልጣኖች ይህ በዓለም ንግድ ሥርዓት ላይ የተከፈተ ጦርነት ከዓለም ሀገራት ጋር ለሚደረግ አዲስ የገበያ ስምምነት እጅ መጠምዘዣነት እየተደረገ የአጭር ጊዜ ውጊያ ወይስ የመሎ ዓለምን የኢኮኖሚ ገጽታ ለመቀየር የጸና ዓመታትን የሚያስቆጥር ጦርነት ነው የሚለውን ጥያቄ አሻሚ ባልሆነ መልኩ ግልጽ ለማድረግ አልቻሉም ይላሉ ተንታኞች። ውዥምብሩን የአባባሰው ታሪፉን ተከትሎ በሪፓብሊካን እንደራሴዎች ዘንድም በንግድ ታሪፍ እርምጃው የተሰማቸው አለመመቸትና በሁለተኛው የሥልጣን ዘመናቸው ትልቁ የሆነው አገር አቀፍ ተቋሞ መካሄዱ ነው። ሀገሪቱ አሜሪካ ሁነኛ የኑሮ ማሽቆልቆል ምልክት የሆነው የኢኮኖሚ ድቀት ውስጥ ልንገባ ይሆን የሚለው ስጋትና ሽብር ፕሬዚደንቱና ከፍተኛ ረዳቶቻቸው ያጤኑት አለመምሰል ነው ይላሉ ዘገባዎች። ፕሬዚደንት ዶናልድ ትራምፕ የታሪፍ መንግስት ተብሎ ሊጠራ የሚችለው አስተዳደራቸው በአንድ መቶ ሰማንያ አምስት ሀገራትና ግዛቶች ላይ የታሪፍ ብርድ ልብስ ያከናነበበት ዋነኛ ምክንያት ቀሪው ዓለም ዩናይትድ ስቴትስ አሜሪካንን ለአስርት ዓመታት በቁሟ ሲግጥ ኖሯል የሚል ነው። ስለዚህም ወደ ሰፊውና ዋጪ የአሜሪካ ገበያ መግቢያ በሩንና አጥሩን ከፍ አድርጎ መገንባቱ በርካታ ሥራዎችን ወደ አሜሪካ ኢንዱስትሪያ ግዛቶች እንዲመለሱ ያደርጋል የሚል ነው። ሉላዊነት ወይም ግሎባላይዜሽን በርካታ የአሜሪካ ኢንዱስትሪዎች ሥራቸውን ወደ ባህር ማዶ አገራት እንዲወስዱ አድርጓል። ቢሆንም ግን አሜሪካ በዚህ ሉላዊ ዓለም አቀፋዊ የንግድ ሥርዓት ተጠቃሚና የምድራችን ቁጥር አንድ ሀብታምና ልዕለ ሀያል አገር የሆነችበትም ነው። ይህንን ስርዓት እንዴት ትራምፕ ሊያጠፉት ወደዱ ሲሉ ይጠይቃሉ የሚተቻቸው ተንታኞች። ከወዲሁ የጃፓን ኒኬ 225 የአክሲዮን ገበያ 7 ነጥብ 8 በመቶ ሲጋሽብ የሆንግ ኮንግ ሃንግ ሴንግ ገበያም በከፋ ሁኔታ ከ12 በመቶ በላይ ነቅዟል። በአሜሪካ ሶስቱም ዋና ዋና የአክሲዮን ገበያዎች ከአምስት በመቶ በላይ ከስረዋል። እሁድ ውድ የሚናገደው የሳውዲ አረቢያ የአክሲዮን ገበያም ሰባት በመቶ ከስሮ ውሏል። ከታሪፉ ዘመቻ በኋላ የአሜሪካ ኢኮኖሚ ድቀት ውስጥ የመግባት እድሉ 60 በመቶ ነው ሲል ተንቢዋል። ትራምፕ በመግለጫቸው በታሪፍ ማዕበል በክስረት የተናወጡት የአውሮፓና የኤዥያ አገራት ከኔ ጋር አዲስ ስምምነት ሰጥ ለጥ ብለው ለመድረስ እየለመኑኝ ነው ብለዋል። ከህመሜ ለመዳን የግድ መድኃኒት መውሰድ አለብህ ብለዋል።